ታየ የኔ ቆንጆ ማለት ነው። በመጀመሪያ ያው ተናፍቀሽ ነበረ፣ ሁላችንም ናፍቀሽን ነበረ። እንኳን ሰላም መጣሽ፣ እንኳንም ተሻለሽ። ሲቀጥል ያው ዛሬ እንግዲህ ጋሽዬ ከቡታ ድረስ እንግዲህ አየህ ሩታንና አብርሽን ለማስማማትና ከቻላቸውም ሩታን ይዘው ለመሄድ ነበረ የመጡት። ያው ሩታም አብርሽን ቢኒም ባሉበት እንግዲህ ሩታ እውነት ለመናገር ቤተሰቦቼ እንደ ድሮ ራሱ አይደለችም ይቺ ልጅ፣ በጣም እየከሳች ነው። ብዙ ሰው ያላወቀላት በቃ እንጂ ያልተረዳት ነገር አለ እና ውስጧ ራሱ ይሁን የተሰበረ ነገር አለ። እኔ ባለፈ በቪዲዮም ብ ያለው አብርሽ ግን በዚህ አጋጣሚ ማለት ነው እውነቴን ነው የምላችሁ፣ ከሴት ጋር ብቻ ስለታየህ ብቻ አይደለም ወይም ከሴት ጋር ስለተኛ ሚስት ስላገኘች ብቻ አይደለም የሴት ልጅ ልብ የሚሰበረው ጊዜ አለመስጠት፣ አለማዳመጥ፣ ውሳኔን አብረ መወሰን እየቻልክ ውሳኔዎችን ማፍረስ፣ ከእሷ ውጭ የሆነ ነገር ማድረግ ራሱ ለሴት ልጅ ከልብ መሰበር ምንም የሚተናነስ ነገር የለምና አብርሽ አሁን በጋሽዬ ፊት ሲናገር ስለሰማት ነው ጋሽዬ፣ በዚህ አጋጣሚ የእውነት የእውነት በፊት ወዳቸው ነበረ። የበለጠ ደግሞ ወደድኳቸው። ንግግራቸው ምንም ጠብ አይልም። እኔ ያንችን ሰላም ነው የምፈልገው፣ እዥሽ ቡታጀራ ልግባ፣ የእሱን ነገር ተዩ። እኔ ስንት ጊዜ መክር ያለው ነው በቃ ያሉት ግን፣ ቢሆንም አያችሁ፣ ሩታ በጣም በሳል ናት። እውነቴን ነው ቤተሰቦች ከአብርሽ በእድሜ በልጥ አይደለም ግን በጣም በሳል ናት። በቃ ራሷ ራሱ ስትናገር ነበር እኛ ኮ ልጆች አይደለንም ያውም የዚህ ዘመን ልጆች ሆነ ልጆች አይደለንም። ብዙ ነገር ማገናዘብ ብዙ ነገር ማስተዋል የምንችል ልጆች አይደለንም። ልጆች ልጆች አትበሉን ያለችው እና ትክክልናት ችግሩ ግን ምንድን ነው? አብርሽዬ ይቅርታ አርጉንኝ ቤተሰቦች ገና ነው። እውነት እንደው ይቅርታ ራሱ ሲጠይቅ አይታችሁት ከሆነ ከቤተሰብ ከቤተሰብና ከተመልካች ግፊት ስለመጣበት እንጂ የእውነት የእውነት ከልቡ ተጸጽቶ ሩታ የእውነት ከልቤ ተጸጽቻለሁ ብሎ ይቅርታ አይጠይቅም እውነት ካያችሁት ከልብ እኮ የምጠይቁት ይቅርታ የጥፋተኝነት ስሜት ከውስጥ ፈንቅሎ ሲሰማችሁ ከልብ የምጠይቁት ይቅርታ ራሱ ያስታውቃል እኮ ሩታ አሁን ይሄ ነገር ራሱ ያብርሽ ነገር በጣም እየገደላት ነው እውነቴን ነው የምላቸው አሁን እሱ በወደንስ ፊት ንግግርሽ በጣም የተጋነነ ሆኖ በወደንስ ፊት ተመልካች እንዲጠ ጠላኝ ሰው እንዲጠላኝ ነው ንግግሮች እንጂ የትኛው ከሴት ጋር ተኝች አግኝተሽኝ ነው? ምን ያህል ጊዜስ በድዬች ነው? እንደገና ደግሞ ሰክሬ ጠጥቼ አንቺን ደብድብ ያስቸግርሽ ነው ወይ በዚህ ንክ ነገሮችን ያጋለችው? ምን ያህል በምን ብሰብርሽ ነው ልብሽ ቤት ሰብሯል የምት ውስጥ እውነቱን አውጭ ይላታል። እንዴ አብርሽዬ፣ ግዴታ ኮ ከሴት ጋር አንተ መገኘት የለብም ግዴታ ደግሞ ሰክረ ስለደበደብካት አይደለም ሲሄድሽ ድቧ የሰበረው እንዴ? ጊዜ አለመስጠት፣ አለማውራት የወሰናችሁትን ውሳኔ አፍርሰ በራስህ ብቻ ወሰን ከዛ ደግሞ የኋላ ታሪክን ከማስተካከል ይልቅ ኬርልስ ሆነክ ነገሮች እሷ ላይ ሁሉ ከብደው እሷ እንዲያስጨንቋት ማንም ሴት እየመጣች እሷ ላይ አፏ እንድከፍት ማድረግ ራሱ እኮ አብርሽዬ፣ ከልብ መተናነስ አንስም። እውነቴን ነው። እና ሩታ በጣም ንበት ሰባደ ልጅ ናት። የእውነቴን ነው ምላችሁ ቤተሰቦች በጣም እንደ በፊት እራሱ አደነችም እውነትቴን ነው የምላችሁ። በቃ እኔማ ጨራሽን እንጃ ባላወኳት ሁሉ ነው ያልኩት። እውነቴን ነው ጌታን ነው የምላችሁ። እሷ ባለቀሰች ቁጥር የእውነት ልቤ ስፍስፍ ይላል። ሩታ ስታለቅስ ሳያት ማለት ነው። ና አብርሽ ግዴታ፣ አንተ እንዳልከው ቦታ ስለተገኘ ብቻ አይደለም ሴት ልጅ ልቧ የሚሰበረው ጊዜ ካልሰጣት፣ ካላዳምጥካት ምንድን ነው ብለክ፣ ነገሮች በአንተ በኩል የሚመጡ በሩታ በኩል የሚመጡ ችግሮች አይተናናቅም። በአንተ በኩል ነው ሴቶቹ እየመጡ ወደር ነው ከኋላ ታሪክ ነበረን እያሉ እሷን ልብ ሲሰብሩ የቆዩት እራሱ በአንተ ጎን የሚመጡ ሴቶች ናቸው። ስለዚህ እነዚን ነገር አለማስተካከል፣ ጊዜ አለመስጠት፣ የሆነ ኬርልስ መሆን ራሱ እኮ ሴት ልጅ ልቧን ይሰብራታል። ምክንያቱም ስለምትወድ ስለምታፈቅረ እዚያ ጋ ቁንጥጥ ብላ ትዳሬ ብላ ብዙ ነገሮችን አስወግዳ ብዙ ነገሮችን ተጋፍጣ ከአንተ ጋር የተቀመጠችው ስለምትወድና ስለምታከብር ነው። ከዚህ የበለጠ ደግሞ እሷን ልብ የሚሰብር ነገር አለ ብዬ አላስብም። ና በብዙም የተረዳት አይመስለኝም፣ ከአንገት በላይ እንጂ ወይም ደግሞ ቤተሰብ ስለተጫነ ኦዲየንስ ስለፈረደብን ኦዲየንስ ስለተጫነ ነው እንጂ ሩታን ይቅርታ የምጠይቀው የእውነት ከልብ ከልብ ከልብ ይቅርታ አይደለም እየጠየካ። ተጸጽተ የጸጸተኝነት ስሜት ሰምቶ አይደለም የጥፋተኝነት ስሜት ሰምቶ አይደለም አብረሽ ይቅርታ ሩታን እየጠየካ ያለው ነው። ነገሮቹን በያን ቁጭ ብለ ብታስተካክል ጥሩ ነው። ያው ጋሽዬም ብዙ ተናግረዋል። ስለ ሩታም ስለ እሱም ተናግረዋል። እውነት ለመናገር እውነት ጋሽዬ በፊት ወዳቸው ቤተሰቦች በጣም ወዳድኳቸው ንግግሯቸው በቃ። ሩታ ሆን የተረዷት ነገር አለ እና ልጅቷ ራሱ እንዱ ስትታይ ራሱ ንታሳዝናለች። በዚህ ንክ ደግሞ ባትሰበር በዚህ ንክ ለአንዴና ለመጨረሻ አይደል እንዲያው አስቡት። ጋሽዬ እንኳ መጥተው እምቢ ብላ ጥላት ሄድም ነበረና ያው በመጨረሻ ላይ ቢኒም የራሱን ድርሻ ተናገረ። እሱም ተናገረ፣ እሷም ተናገረች። በመጨረሻ ለሁለቱ ጊዜ ሰጥቷቸው ነበረ ቢኒና ጋሼ ካጠገባቸው ዞር ያሉት ግን ሩታ አልቻለችም። በቃ የሆነ በቃ የሆነ ው ውስጡ የሆነ ነገር አለ፣ ቤተሰቦች አላቅም። በቃ እያለቀሰች አብርሽን እናሷ እንዲያወሩ ነበር ጥለው ዞር ያሉት፣ ግን አልቻለችም። በለቅሶ ነው በቃ አብርሽን ትታው ሄደች ማለት ነው። እና እችሬ ታዲያ ባትጎዳ ውስጧ የሆነ የቆሰለ ነገር ባይኖር ልቧ ባይሰበር እንዲት ሆናለች እንዴ? ብዙ የተሸከመችው ነገር ሊኖር ይችላል። አብርሽ ለአንተ አልታወቀ ለአንተ አልተሰማ ነገር ይኖራል። እና በዚህ ንክሩታ እንዲትጨከናለች ብዬ አላስብም ቤተሰቦች ና በእንደዚህ አይነት ሁኔታ ነው ዛሬ ቪዲዮ እንግዲህ ያለቀው። ሩታን ያሁላችሁም ታውቃላችሁ በንግግር በሳልናት። የእውነት ነው ምላችሁ፣ ንግግሮቿ ምንም ጠብ የሚሉ ነገር የለም። አብርሽ ግን የእውነት ከልብ ተጸጽተ ሩታን ይቅርታ እንድጠይቃት ነው እኛ የምንፈልገው። የምትወዳት የምታከብራት ከሆነ ልጅን በወዲ ይዛለች። ነገ ልጅ ያላባት ያለናት አንዱ ጓ ሆኖ ማደግ የለበትም። ልጅ ከተወለደ በኋላ አይደል ፈለገም ሳይፈልግም ይሄ ልጅ ወደዚህ ምድር እየመጣ ስለሆነ ከዚህ ስለዛ ስህተትህን አምነቁ ቁጭ ብላ አስበ ጥፋቶችን አምነ ከልብህ ከልብህ ሩታየን ቅርታ እንድትጠይቃት ነው። አንተ አሁን ከልብ የመነጨ ቅርታ ብጠይቃት ሩታ ሆነ ጥላት ሄድም በዚህ ልክም እንደዚህ ማጨክንም እና ሁኔታ ደግሞ ከልብ የመነጨ ቅርታ ስላልሆነ አይደለም ለቤተሰብ ሎዴንስ ራሱ ግልጥ ብሎ ታየ ነገር ነው አብርሽዬና ጋሽዬ እናመሰግናለን። አዎ ለልጆትም ሩታም ልጆት ስለሆነች ከቡታጀራ ድረስ ደክመው እንደውም እዥሽ ሂድ ውስጥ ላርግሽ እኔ የአብርሽ ነገር ምንም ስለ አብርሽ አላስብም ነው ያሉት። በቃ አንቺን ውስጥ የላርግሽ የአንቺን ሰላም ብቻ ነው የምትፈልገው። የባል ቤተሰብም ሲወዳችሁ እንዴት ደስ ይላል። ሆነ ቤተሰብ ና የአንቺን ሰላም ብቻ ነው የምትፈልገው በማለት ሚዛናዊ የሆኑ አባት ናቸው። ና ጋሽዬ በጣም ነው ወደር ናት። እድሜና ጤና ይስጦት። በዚሁም አጋጣሚ እንኳን ለአባቶች ቀን አደረሶት ብለናል ማለት ነው እና የመዳም ቅበ ሞሞች ሩታ በጣም ነው የምታሳዝነኝ። ባለቀሰሽ ቁጥር እውነት እኔ በጣም ነው ውስጥ የሚረበሽ ለምን እንደሆን